ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንኳን ደስቻናል። በሰላም መጣችሁ። እንዴት አላችሁ? ሁሉ ሰላም። ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ዛሬ የብርቱካን ነገር እንደቀጠለ ነው። በሚያሳዝን ሁኔታ በኢቢኤስ ላይ ቀርባ የደረሰባትን መከራ ሴትነቷን እንደዛ እፍረትም ሳይዛት ያደረጓትን መከራና በደል ወታ ተናግራ ሁላችንም አልቅሰን ሁላችንም ልባችን ደምቶ። ምክንያቱም በዛ ሁኔታ ውስጥ ሆና ሴትነቷ ሁሉንትን እስከሚል ያደረጓትም ድርጊት ስትናገር የሰላሳ ደቂቃ ኤቢኤስ ላይ ተናግራ ነበረ። የተቆራረጠውም ተቆራርጦ ብዙ ነገር ስትል ሁሉም አልቅሶ በሚዲያ ላይ እየሰማ አንድ ቀን ሳይውል ቪዲዮ ተነሳ። ይህ ተነስቶ ሳለ ጥያቄ ውስጥ እንዳለ ነገር ግን እሷንም ታሰረች። አይገርምም። በደለኛ ተበደልኩኝ ብሎ ሲጮህ ለምን ደግ ሆንሽ፣ ለምን ተናገርሽ ብሎ የሚያስር መንግስት ምን አይነት ነው? በእውነት በጣም ነው የገረመኝ። ሁለተኛ ልቧን ሰበሯት። ያቺ ጠንካራዋ ያን ሁሉ መከራ፣ ያን ሁሉ ፈተና ተጋፍጣ ያን ሁሉ ከዛ ሁሉ ስቃይ አልሞት ብላ ይህን ለማስተማሪያ ለሌሎች፣ ለነገ ህይወት ለሚይዙ፣ ለነገ ለሚቀጥለው ለትውልድ ይሆናል ተብሎ የተተረከ እና የተደረገውን ድርጊት በዘገባ ተቀምጦ ሳለ ነገር ግን ለምን ይሄ በኢቢኤስ ኢትዮጵያ ለምን ቀረበ? በኢቢኤስ ቴሌቪዥን በሚል አስቁሞ ከማስቆሙም የተነሳ ነገር ግን እሷን ወደ እስር ቤት ቁጥጥር ውስጥ ጨምረዋታል። አይገርምም? እውነት ለመናገር አገራችን ነው ይሄ እየሆነ ያለው? ብለን ጥያቄ እንኳ እንዳናቀርብ እያየን ነው፣ በአይናችን እየሆነ ነው። በእርግጣው ያው ብርቱካን በ በዚህ በሚዲያ መታ ሁሉን ነገር ስላስረዳይና ስለዘገበች ስንት ደግሞ ሳይታዩ ምንም ሳይጠረቅ የቀሩት እህቶች ወንድሞች፣ በየቤቱ እየገቡ የሚታፈኑ የሚገደሉ፣ በየመንገዱ ወጥተው የሚያያዙ የሚታፈኑት፣ እዛው የሚገደሉት ሁሉ አሉ። ግን ይች ልጅ በቃ የኔ ሕይወት በእንደዚህ አይነት ነው ብላ ቤተሰቦቿ ተማሪ ብለው ልከዋት እንግዲህ ተሰርቃ ሄዳ እንደዛ ታግታ ሄዳ በዛ አይነት ደረጃ ነው የተገኘችው። እና አሁን ይሄ ነገር በደሌ በደል ደርሶብኛል፣ ተጎድቻለሁ፣ የልብ ሕክምና ያስፈልገኛል፣ አምሮዬ በቃ ማህፀኔ ታሟል፣ አይደለም በእንትን በመሳሪያ በእንደዚህ በሽሆ ነገር ነው እንትን ያሉኝ እያለች ሴትነቷን እንኳ እንደ አረጉ ይብላል። ፍረቷን እንኳ እንትን ሳትል በቃ የተናገረች ጀግና ሴት ነች። ከዛ ፈተና ሁሉ ወጥታ ራሴን ላጥፋ ራሴን እንዴትስ ልበል የማትል ጀግና፣ ለሌሎች ሴቶች አስተማሪ እና ጠንካራ ሁና የምትታይ ስትሆን፣ ነገር ግን ሁለተኛ ደግሞ በተናገረችው ብለው ድራማ ለመስራት እሷን ወደ እስር ቤት ተይዛለች ማለት ነው። አይገርምም? እውነት ለመናገር በጣም ነው። እኔ እንትኑ ራሱ አውርደነዋል። የተናገረችው በእንባ ነው የምትጨርሱት። እውነት በጣም ነው የሚገርመው። ይሄ ችግር ሁኖባት ሳለ የዩኒቨርሲቲ ተማሪ ማን ነው፣ ስለ ዩኒቨርሲቲዋ አልተናገረችም። እንትኖ የተናገረችው ያው ትናገራለች። ነገር ግን ቆርጠው ስላወጡት የተቆራረጠ ነው። ስለ ጓደኛዋ ራሱ አውርታለች፣ ነገር ግን የእሷን ራሱ ቆርጠውታል። ግን ያለችው ጓደኛዬ በጣም ደም ይፈሰናል፣ ግን ጥይሽ አልሄድም እያለች እሷም፣ እኔም ተያይዘን ስንላቀስ ደም እየፈሰሰን ነበረ። ደም እየፈሰሰ መራመድ አቃተን፣ አቃተኝ፣ እሷም እንደዚሁ በጣም እንደሚፈሳን ነበር እያለች ስለ ጓደኛዋ እንኳን ራሱ እያወራኝ ነው። ነገር ግን የእሷ ራሱ ኢድስ ሲደረግ ስለ እሷ እንትን እንኳን ስም ነሽ፣ ተማሪ ነሽ ውይስ የት ነው እንደዚህ የሚለው እንትን አላለችም። ነገር ግን ትምህርት ቤት ረብሻ ተነሳ ከውስጥም ከውጭም ሆኖ ከዛ በኋላ የእነሱ መኪና ነው ወደዝ ተጠጎ ወደዝ ብለው እነሱ መንገድ ላይ ሲሄዱ ወደዛ ውስጥ እነሱ የነሱ እንትን ላይ ነው ያረፍ ነው ከዛ ብዙ አለን እዛ ላይ ልናመልጥ እዛ ላይ ያረፍ ከዛ እነሱ ይዘውን ሄዱ፣ ብላ ነው እያለቀሰ የተናገረችው። አታይ ትምህርት ቤቱን አልተናገረችም። ትምህርት ቤቷን ያው ቆርጣ አውጥተውት ነው ትናንሽር እነሱ ትናገራለ። ትምህርት ቤት ነው እንደዚ ተብላ ትጠየቃለች። ነገር ግን ይሄን እንኳን ኢዲት አላደረጉም። ቆርጣ አውጥተውት ማለት ነው ሶ ይህንን ስታስተላልፍ እንግዲህ ለምን አየር ላይ ዋለ ተብሎ ወደ 24 ሰዓት ሳይሞላው አስነስቶታል ማለት ነው። እንግዲህ ሉሊትም ትናንትና በጻፉት ደግሞ ይሄ እንትን ባለው ነገር ይቅርታ ነገር ግን ይሄ የተሳሳተ መረጃ ነው በማለት የሌላ ሰው ፎቶ ደግሞ አምጥተው አርዌን ያገራችን የምር ወዴት እየሄደች ነው? እሷ ያልሆነችውን ይቺ ናት ብለው እንደ ፎቶ ገዙ፣ ሰው ገዙ በብር ማለት ነው። ከዛ አሁን እንደገና እሷም የዲቪ ወሎ ዩኒቨርሲቲ አይደለችም። ግን አንዴ እንትና ዩኒቨርሲቲ ናት እንትና ምንም ዩኒቨርሲቲ ስም እኮ አልጠራይም። የምንትኑ አለ ራሱ ማለት ነው። የተናገረችበት ቪዲዮ አለ። ነገር ግን እነዚህ እንኳን አስራ ሰባት ተማሪዎች በባለፈው የአማራ ክልል አማራ የአማራ ልጆች ተሰርቀው አይደል እንዴ የተወሰዱት ታግተው መድ- መነሻቸው መድረሻቸው ያልታወቀ ሲሄዱ በመንገድ ላይ ታግተው እና ከእነሱ ውስጥ አንዷ ስለምትሆን ነገር ግን ሁሉም የፖሊስ አመራሩ ዩኒቨርሲቲውን እየተነሳ ትምህርት ቤቱ ራሱ ይዛን ጊዜ አልተከፈተም። ብዙ ብዙ አስተያየት ሰጡ ማለት ነው። አይገርምም። ቢያንስ እንኳን ሴት ልጅ እንደሆነች መጠን ይህን ነገር ፈጥራ ወይም የተሰራባት እንትን ነው። ቢያንስ እንኳን የትምህርት ቤት መረጃ የትምህርት ቤት ሁሉ ነገር ይኖራል። ነገር ግን እነሱ ከዛም ላይ ከዚም ላይ አጥፍተው ሌላ ሌላ ለክስ እየሮጡ መጡ። አይገርምም። እሷ ሳትናገር አታ እንኳን በቃ አልማርም አይ ውሸት ነው ብትል እንኳን እናምናታለን ምክንያቱም ስንት አስፈራርተውና ስንት አድርገው ነው ከፖሊስ ጣቢያ እንትን የሚሏት አሁን በፖሊስ ቁጥጥር ስር ነው ያለችው እና ለምንድን ነው እንደዚህ የሚኮነው ለምን አረ በእውነት በጣም ነው የሚገርመው እሷ እንግዲህ በቃ ሰውነቴ እንደዚህ ሆኛለሁ፣ ትምህርት መማር ፈልጋለሁ፣ የሁለተኛ ዓመት ተማሪ እንደሆነች ነው የተናገረችው። ነገር ግን የትምህርት ቤቱን አንዲትም አልተጣራ። በቃ ይሄን በሚሰጡ ተመልካቾች የራሳችን የግል አስተያየት ከዛ ከታገቱ ከአስራ ሰባት ተማሪዎች ከዲቦሎን ዩኒቨርሲቲ ከነሱ ውስጥ ነው የምትሆነው እያሉ ሁሉም የግል አስተያየቱን ሲሰጥ፣ ዩኒቨርሲቲው ጻፈ በፌስቡኩ አይ እንደዚህ የሚባል እንደዚህ ብርቱካን እንትን አከበድ የምትባል በ19 እንትና ነው በ19 እንትን ነው እያሉ የተለያየ መረጃዎችን ሲያወጡ ነበር። የሚገርም ነው እና ለምንድን በዛ አይነት ሴት ልጅ ምን ሆንች ብለው ከተበደለች ጎን ቁመው ጠይቀው ይህን ነገር እንትን ሌሎች ያስፈልግ ነበር። ነገር ግን እንግዲህ እሷ ኢቢኤስ ላይ ቀርባ በተናገረ ጊዜ ቪዲዮውን ማስጠፉ የውሸት እንትን ነው ብለው መጡ ማለት ነው። ሴት ልጅ ሁና ሴት ልጅ እናትም ሚስትም እህትም ናት። ቢያንስ ይሄ ተጽዕኖ ደርሶባታል። ይሄንን ተጽዕኖዋን ማከም እንኳን ውስጥ በሽታዋን እንኳን ማከም ባይችል በላይ በጥሩ ነገር ልትታከም ይገባት ነበር። ሁለተኛ ልቧን ሰብሯት ውሸት ነው በማለት እንደዛ በአራት መንታ እንባዋ እየፈሰሰ እንዴት ነው እንደዚህ አይነት ድራማ የሚሰራው አይ አምላኬ ሆይ! የምር እንደው በጣም ነው የሚገርመው በጣም ነው እንትን የሚለው እኔ አሁን የተናደድኩ ታሰረች የሚባለው ነገር አይገርምም ይፈጣሪያል በቃ አንድ ሰው ተበደለ በእርግጥ አገሪቱ መንግስቴ የለም። ነገር ግን ቢያንስ እንኳን ህዝቡ ይረዳታል። ወደ ህዝብ ቀርባለች። ህዝቡ በቃ የደረሰባትን የልብ ተጽዕኖ ሁሉን ነገር መታከም በሕይወት ስለተረፈ ይደስ ብሏል። ለሌሎችም መማሪያ ለሌሎችም እንትን ትሆናለች። ነገር ግን አሁን ላይ እሷን ማሰር ምን የሚሉት ህግ ነው? በእግዚአብሔር እና በጣም ነው የገረመኝ ማለት ነው። እውነት በጣም ነው ያሳዘነኝ። እኔ እንትኑን ቪዲዮውን እየሰማሁ በቃ ሁሉን ነገር ሲያደርጓት በለቅሶ በጣም በእንትን ነበረ ስከታተለው የነበረው ማለት ነው። እውነት ልብ ነው የሚሰብረው። እንግዲህ እነዚህ አስራ ሰባት ተማሪዎች ቢሆኑ ጠፍተው ቤዛን የቀሩ ናቸው፣ መዳረሻቸው አልታወቀም። እነሱንም እንደዚህ እንግዲህ የልባቸውን ተጫውተው ገለው ነው የሚጥሏቸው። ቤተሰብ ይመጣሉ እያሉ አይን አይን እያዩ አምስት ስድስት አመት ሰባት አመት ሆናቸው ማለት ነው አይገርምም! እና እንዴት በቃ እኔ አላቅም አላቅ ይሄንን ጭንቅላታቸው ልጅ ያለው ሚስት ያለው እንዴት ይሄን ድራማ ነው እንዲን ነው ብሎ ሊንተን ሊል ቻለ? ስሟ እያለ የትምህርት ቤት መረጃ እያለ እንዴት ቢያንስ እንኳን ከአንዱ ትምህርት ቤት ወደ አንዱ ትምህርት ቤት ስኮላር ስትሄድ መረጃ ይገኛል። ነገር ግን ከዛ ላይ ሊያጠፉ እና እንትን ሊሉ ነው። መረጃዋን ሁሉ እንትን ሊሉ ሊያጠፉ በጣም ይገርማል። ሁለተኛ ልቧን የሰበሯት እና ለማንኛውም በጣም ነው የሚያሳዝነው ፍትህ አሁን የምንጠይቃለን ፍትህ፣ ለብርቱካን ብርቱካን ፍትህ ትፈልጋለች። ፍትህ እየጠየቀች ፍትህ ጠያቂዋ ታሰረች። ፍትህ መካስ አለብኝ። በቃ በዚህ አይነት ደረጃ ነው እንግዲህ ተደፍራ ልጅ ነው የወለደችው በመደፈር ይዘዋት ሄደው እንደዛ በማድረግ እና በጣም ነው የሚያሳዝነው የምር እና ለማንኛውም እናንተስ ሀሳባችሁ ምን ትላላችሁ? ይሄ ነገር ሴት በመሆናቸው ብቻ ይህን ብሔር ዘር ተውት እና ሴት ልጅ ላይ የሚፈጠረው ነገር ተበዳይ ዋሷ ሆና መታሰሯ በህግ ቁጥጥር መሆኗ በጣም ነው የገረመኝ። በእውነት ማስተዋል ይስጣቸው። ይህን ደግሞ የሚያደርጉ ነገ በሁሉም በልጆቻችሁ በቤተሰቦቻችሁ ይደርሳል። እንድህ እያለቀሰች፣ እንድህ ተጎድታ፣ እንድህ በአራት መንታም በዋ እየሄደ እየተናገረ ፈጥራ ነው ማለት ምን አስፈለገ? እንደዚህ የስነ ልቦና ተጽዕኖ ደርሶብኛል እያለች ነበር። በጣም ነው የሚያሳዝነው በእውነት።